የሰኞ የመስቀል አጥር ጸሎት። አምላካችን እግዚአብሔር ሆይ ሰዓተ ሌሊቱን ባርከ ቀድሰ በሰላም ያሳደርክና አምላክ ማአልቱን ባርከ ቀድሰ በሰላም አውለን፣ ጸሎታችን ልመናችን ተቀበለን፣ በፊትህ መቆማችንን አስበህ እንደ ኃጢአታችን ብዛት እንደ በደላችን ሳይሆን በይቅርታና በርኅራኄህ ደግፈን ሰላምን ስጠን፣ ፍቅርን አብዛልን፣ ጸሎታችን ልመናችን ተቀበለን አምላካችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን አራት ማዕዘን ባላት በድንጋይ ታቦት ላይ ኤርምያስ የጻፈውን የመስቀል አጥር ጸሎት ማንበብ እንጀምራለን። በዚህ ስም ሞት ድል ተነሳ፣ አጋንንትም ጠፉ። እኛን ባሪያዎች እሳት በሆነ አያ ኤድና አዶናይ ስም ከዚህ እንድን ዘንድ ተማጽነናል። ሕዝብህን አንድ የሚያደርግ ጰራቅሊጦስ በተጨነቅንና መከራ ባገኘን ጊዜ አጥርና ግንብ ይሁነን። ለእናትህ ለማርያም አጥርና ቅጥር የሆነ እኛን ባሪያዎችህን በመስቀል አጥር ጠብቀን በነደ እሳት የተከበበች ኪሩቤል ሱራፌል የሚጠብቋት በገነት መካከል ያለች ዕፀ ሕይወትን ያጠርክ እኛንም ባሪያዎችህን አድነን። ባሪያህን ዳዊትን ከክፉ ጦር ያዳን እኛንም ባሪያዎችህን አድነን። ከንግሥቷ ከኤልዛቤል ኤልያስን እንዳዳንክ እኛንም ባሪያዎችህን አድነን። ከክፉዎች በረበናት ሶስናን እንዳዳንክ እኛን ባሪያዎችህን አድነን። ዳንኤልን ከተራቡ የአናብስት አፍ እንዳዳንክ አናንያና ዛርያን ሚሳኤልን ከሚነድ የእሳት ጉድጓድ እንዳዳንክ እኛንም ባሪያዎችህ ተማጽነናል። ነፍሳችንና ስጋችንም ያሉትን ቤተሰቦቻችን ሁሉ ተማጽነናል። ከእርሷ ከክርስቶስ በተወለደ መልካሟ ርግብ በሆነች በእመቤታችን እኛ ባሪያዎችህ ተማጽነናል። በሰማይና በምድር በስፋቱ በባህር በጥልቀቱ እኛ ባሪያዎችህ ተማጽነናል። በፀሐይ በጨረቃ በከዋክብት በብርሃናቸው እነርሱን በፈጠረ በእግዚአብሔር እኛ ባሪያዎች ነብሳችንና ስጋችንን አማጽነናል። በቀኝ እጁ ሰማይን የፈጠረ በብቸኝነት ስፉ በሆነ እጁ ውሃንም የፈጠረ ስፋት ጣህም ማጠጫ መወርወሪያ በሆነ በአብ በወልድ በመንፈስ ቅዱስም እኛ ባሪያዎች ነብሳችንና ስጋችንን አማጽነናል። ወንዶችና ሴቶች አገልጋዮች ሚስታችንና ልጆቻችን ደረታችን ደረታችንና ጀርባችን ፊታችንና ኋላችን ስጋችንንም ሁሉ ከሰው ጀምሮ እስከ እንስሳ ድረስ የሚሰማራውን ሁሉ ጠብቅልን። መላእክት በሚያመሰግኑት ጌታችን በሆነ በእግዚአብሔር ተማጽነናል። አምላችኋለሁ፣ አወግዛችኋለሁ። ጸጉራቸው የጠቆረ አንደበታቸው የቀላ ምክራቸው የከፋ ሐሰትን የሚናገሩ አንደበታቸው የጣፈጠ ልቦናቸው የመረረ አይናቸው የከፋ ደም ለማፍሰስ እግራቸው የፈጠነ ምላሳቸው እንደ ሰይፍ የተሳለ በአንደበታቸው ሐሰት ነገርን የሚናገሩ አምላችኋለሁ፣ አወግዛችኋለሁ። በሌኒ ንግሥት ማህተም አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ማህተም በእኔ ላይ እንዳይደርሱ ብቆምም ብቀመጥም በእኔ ላይ ክፉን ነገር ማድረግ እንዳይችሉ አምላችኋለሁ አወግዛችኋለሁ። ሁላችሁንም ሰዎች በየስማቸው በጎዳና የሚጠብቁ በሀገር የሚዞሩ ሁሉም የምድረ በዳ አራዊት አንበሳና ተኩላ ጅቦች፣ በማታና በሌሊት በጠዋትና በጎዳና የሚሸምቁ ሁሉ የእኛን የአገልጋዮችህን የባሪያዎችህን ነፍስና ስጋ እንዳያገኙ አወግዛችኋለሁ። ባንተ ዘንድ ባሉ ስውር በሆነ ተናሃር አብያቴር ተብሎ በሚጠራው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስመ ጥምቀቱ ተማጽነናል። በኢሳይያስ፣ በኤርምያስ፣ በአብያቴር፣ በአብርኬድ፣ በስፋሃን፣ በቅዱሳን፣ በመርያኖስ ወተብያር በአቅባ ዲር በአርባ ኤል በዚህ ስም ከኔ ከባሪያ ነፍሳዊና ስጋዊ የሆነ ሁሉ ይቁም። በዚህ አጹረ መስቀል ስሙን እጠራለሁ። በዚህ ስምም ባሪያዎችህን ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበርተኞች ከዛሬ ጀምሮ እስከ ዘላለም ድረስ አድነን። አሜን። ጸሎተ ምድህና የድህነት ጸሎት በሰማያዊ ንጉሥ በሰማያውያን መላእክት በሚካኤልና በገብርኤል በሱራፌልና በኪሩቤል በኡራኤልና በሩፋኤል ተማጽነናል። በአብ በወልድ በመንፈስ ቅዱስ ስም ሰይጣንን እናወግዛለን። ክፉ ከሆኑ ሁሉም መላእክት ከሁሉም ስፍራ ከሁሉም ከፊትህ ከሁሉም ፍላጎት ከሁሉም ጣወትን ይህንን መጽሐፍ ከያዘው ካንጠለጠለው ሰው ወንድም ሴትም ተሰደድ ራቅ፣ ሽሽ። ይህን መጽሐፍ ሕጻናት ብይዙት ከነርሱ ራቁ፣ ተሰደዱ፣ ሽሹ። ኤሎሄ አዶናይ ጸባኦት በተባለ በጌትነቱ ቦታ ባለ በኢየሱስ ክርስቶስ ስም አትቅረቧቸው። በሰው ላይ ባለው በእግዚአብሔር ስም በሰማይ ባሉ በመላእክት አለቆች አጋይት ሥልጣናት፣ ኪሩቤል፣ ኃይላት፣ መናብር፣ ትስብ መናፍስ ርኩሳን፣ አጋንንትና ሰይጣናት ከሰው ጋር የምታጣሉ የጠላት ኃይሎች ሁሉ እንዳትቀርቡ ዓለም ሳይፈጠር ከእርሱ ጋር ባለ በሕያው እግዚአብሔር ልጅ ኢየሱስ ክርስቶስ በኃይሉና በስሙ አትቅረቡ። ለዘላለሙ ክብር ምስጋና ለእርሱ ይሁን አሜን። በማታና በጧት፣ በሌሊትና በቀን በዘመናት ቁጥር በሁሉም ሰዓት ተሰደዱ ራቁ፣ ለዘላለሙ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ከሚቃወመኝ ሁሉ አድነኝ፣ ክርስቶስ ጠብቀኝ። ክርስቶስ ከሟርትና ከሟርተኛ አድነኝ። ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም እግዚአብሔርን በማመን ይህን መጽሐፍ ጻፍን። በዚች መጽሐፍ ክፉ ነገር ሁሉ ይራቅ። በእግዚአብሔር ኃይል የሰይጣን ጠብ ይቋረጥ። የረገጣቸው ሁሉ ይዳኑ። እርሱ የነደፋቸውም ይዳኑ። ጋኔን ያለባቸው ሁሉ ይፈወሱ። ደዌና ህማም ያለባቸው ሁሉ ይዳኑ። በክርስቶስ ኃይል በረድ አይውረድብን፣ የሚጠራጠረውንም አድነው። አቤቱ ንቁ የኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበርተኞችን አድናቸው፣ ከመማረክና ከመገደል አድናቸው። አቤቱ እኔንም ከመገደል ጠብቀኝ፣ ነፍሴንና ስጋዬን ያለኝን ንብረቴን ሁሉ ጠብቅልኝ፣ እኔንም ከሚገሉኝ አድነኝ ከድርቅ ከመከራ ከመውደ ከሁሉም አድነን። ከህማም ከሁሉም ስራይ ከማይፈልገው ነገር ሁሉ እንዳያግደኝ ልቤን እንዳይሰርቀኝ በእግዚአብሔር ተማጸኛለሁ። ነፍሴንና ስጋዬን መላ ሰውነቴን፣ ንብረቴን፣ በጎቼን ለአንተ አስጠብቂለሁ። ጽኑ እና ሀያል በሚሆኑ በእግዚአብሔር በርያኤል፣ አይኖዳኤል፣ ሰድናኤል፣ አብያቴር በአቅባዴር በአብና በጵራቅሊጦስ በተሰወሩና ግልጽ በሆኑ በነዚህ ሁሉ ስሞች ተማጽነናል። ነብስና ስጋችንን ከደዌ ከሁሉም ሕመም ከሰይጣን ተንኮል እንድንዘን ተማጽነናል። እንዳይቀርቡን እንዳያገኙን በተቻለን መጠን በእኛ በስጋችንና በነብሳችን ላይ ባሉን ንብረታችን ላይ ጉዳት እንዳይመጣብን ተማጽነናል። የእኛን የባሪያዎችህን ነብሳችንና ስጋችንን የሚጣሉ ሁሉ የተወገዙ የቆሙ ይሁኑ ለዘላለሙ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም በስላሴ ስም ሰይጣን ሆይ አወግዝሃለሁ፣ ከሁሉም ክፋትህ ከጣወትህ ሁሉ ከጥንቆላ ሁሉ አወግዝሃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በከበረች በስላሴ ስም ሰይጣን አወግዝሃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሁሉን አሳምናለሁ። በስላሴ አንድነትና ሶስትነት አሳምናለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰይጣን አወግዛሃለሁ። በጲላጦስ አደባባይ ሰማይት በሆነ ሞቶ በተነሳ በአባቱ ሪና ባለ በኢየሱስ ክርስቶስ አወግዛሃለሁ። በነቢያት የተነገረ በሐዋርያት ላይ የወረደ ጥበብን ያስተማራቸው በየሀገራቸው በየቋንቋቸው መተርጉማን የሆኑ ዘንድ የዚህን ዓለም ጥበብ የነገራቸው ለዘላለሙ የማይጠፋ ሃይማኖትን የወሰኑና የደነገጉ ሃይማኖታቸው የቀና ሶስት መቶ አስራ ስምንቱ ሊቃውንትን የሰበሰባቸው በአራቱ መንበር ሆነው በወንጌል ቃል አንድ ሆነው ሕዝቡን ይጠብቁ ዘንድ ለወንጌላውያን ያስተማራቸው ዮሐንስ በዓይኑ እያየ በርግብ አምሳል በዮርዳኖስ ሲወረደ በእርሱም ላይ በርግብ አምሳል ሲወርድ እርሱ መንፈስ ቅዱስ እንደተናገረ እኔ የወደድኩትን የመረጥኩትን ልጄ ይህ ነው ብሎ አብ የመሰከረለት፣ ከዚህ በኋላ ሰይጣን የፈተነው ተሸንፎ የተወው ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት ። አንዳችም አይጎዳችሁም ብሎ ለሐዋርያት ባላቸው ቃል ሰይጣን ሆይ አወግዝሃለሁ። ድውያንን ፈውሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ የጠላትን ኃይል ሁሉ ድል ንሱ ብሎ ለሐዋርያት በነገራቸው በዝች ቃል ሰይጣን አወግዝሃለሁ። በርቶሎሚዎ ስራቸውን መርምሮ ሰይጣናትን እንዳሰራቸው እንደረገጣቸው፣ እንደዚሁም ከባሪያ ከነፍሴና ከስጋዬ ይፈሩ አይቅረቡ። መንፈስ ርኩስ ዝም ብለህ ውጣ ብሎ ለአጋንንት በነገራቸው ቃል ሰይጣን አወግዛችኋለሁ። የእኔን ነፍስና ሥጋ እንዳትዳስሱ አወግዛችኋለሁ። ትንቢታቸው በደረሰላቸው በአሥራ አምስቱ ነቢያ ሰይጣን አወግዛችኋለሁ። ከአምስት መቶ ወንድሞች ጋር አንድ ሆነው የወንጌልን ቃል በሰበኩ በአሥራ ሁለቱ ሐዋርያ ሰይጣን አወግዛችኋለሁ። በሲኖዶ ሥርዓት በተሰበሰቡ ሊቃነ ጳጳሳት ቀሳውስት፣ ዲያቆናት፣ ካህናት ሃይማኖታቸው በቀና በ318ቱ ሊቃውንት ሰይጣን አወግዛቸዋለሁ በአራቱ ወንጌላውያን በማቴዎስ በማርቆስ በሉቃስ በዮሐንስ ከአርባይቱ እንስሳ ጋር አንድ በሆኑ ፊታቸው የሰው የእንስሳ የላም የንስር መልክ ያላቸው ሁለንተናቸው አይንን በተሞሉ በእነዚህ ሰይጣን አወግዛቸዋለሁ አገራቸውን በእምነት በወረሱ በሶስቱ አባቶች በአብርሃም በይስሐቅ በያዕቆብ ሰይጣና ወግዛችኋለሁ። ዳግመኛ ምድርን በንፍር ውሃ እንዳያጠፉት ከጌታው ጋር ቃል ኪዳን ባደረገ እግዚአብሔር ባዳነው በኖኅ ሰይጣና ወግዛችኋለሁ። የኦሪትን ሕግ የእግዚአብሔርን ሕግ በድንጋይ ጽላት ላይ በተቀበሉ ካህናት በሙሴና በአሮን ሰይጣና ወግዛችኋለሁ። እስራኤል ምድረ ርስት ያሻገራቸው የናዝሬቱ ኢየሱስ ስሙን በተሸከመ በኢያሱ ሰይጣን አወግዛችኋለሁ በእግዚአብሔር አገልጋይ በሳሙኤል ሰይጣን አወግዛችኋለሁ ከሁሉም ወንድሞቹ በተመረጠ በምርጡ በዳዊት ሰይጣን አወግዛችኋለሁ የእግዚአብሔርን ቤት በሰራ አጋንንትን በገዛ በልጁ በሰሎሞን አወግዛችኋለሁ በኤልያስና በኤርምያስ በኢሳይያስና በሕዝቅኤል በኢዮብና በዘካርያስ በሰለስቱ ደቂቅ አናንያና አዛርያ ሚሳኤል በዘካርያስና በዮሐንስ መጥምቅ ሰይጣን አወግዛችኋለሁ። በስላሴ አንድነትና ሦስትነት በቤተ ክርስቲያን በሰማያውያን ጳጳሳት በተሾሙ ካህናት በሚያገለግሉ ዲያቆናት አናጉኒስጢስና መዘምራን የቅዱሳን ማይበር በሆኑ በሁሉም ካህናት በሁሉም ቅዱሳን ማይበር ፍጹማን በሆኑ ሊቃነ ጳጳሳት ማይበር ሰይጣን አወግዛችኋለሁ። ቁጥራቸው ብዙ በሆኑ በሚካኤልና በገብርኤል በሱራፌልና በኪሩቤል በሩፋኤልና በሳቆኤል ሰይጣን አወግዛችኋለሁ። ስውር በሆነ ስሙ በቋሜሄል በአማኑኤል በአሙናኤል በአንድ ናቴር በአምናቴር በአብያቴር በአብ በወልድ በመንፈስ ቅዱስ ስም ሰይጣን አወግዛችኋለሁ። አንገቱን በሀብል በታነቀ በቅዱስ በርቶሎሜዎስ ሰይጣን አወግዛችኋለሁ። ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን ሰይጣን አወግዛችኋለሁ። በቅድስት ስላሴ አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ሰይጣን አወግዛችኋለሁ። ከእኔ ተወጡ ዘንድ ዳግመኛ እንዳትመለሱ ነፍሴንና ሥጋዬን እንዳትዳስሱ ሰይጣን አወግዛችኋለሁ። ከዛሬ ዘም ጀምሮ እስከ ዘላለሙ ድረስ አቤቱ አምላካችን ሆይ ጸሎታችንና ልመናችንን ተቀበልልን። ወደ አንተ የምናቀርበውን ጸሎት ስማን። የቅዱሳንን ጸሎት የተቀበልከ አምላካችን ጸሎታችን ተቀበለን። አምላካችን እግዚአብሔር ሆይ የተበተኑትን ሁሉ ሰብስብልን፣ የራቁትን አቅርብልን፣ የተሰደዱትን መልስልን፣ የተራቡትን አጽግብልን፣ የተጠሙትን አርካልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ስጥልን። ሕሙማንን ፈውስልን፣ ሙታንን ማርልን። በአንተ ቸርነት፣ በመላይክ ተጠበቃ፣ በቅዱሳን ጸሎት በረከት ሀገራችንን ከክፉ ሁሉ ሰውርልን፣ ሕዝቦቿን በፍቅር በአንድነት አስማምተህ ኑርልን። ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን በአጹረ መስቀልህ ጠብቀን በህገ ወንጌልህ አጥና አጽናን፣ ፈሪሃ መለኮትን ተዘክሮ ሞትን በልቡናች በልቡናችን አጽናልን። ያንተን ቸርነት እያሰብን እንዲህ እያልን እናመሰግንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አድርገን አቤት ወደ ፈተና ታግባን አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ልውል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽ ፍሬም ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልውል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ቅድስ ድንግል ማርያም ብሎ ይቅር ይለን ዘንድ አስራ ሁለት ጊዜ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ

በእንተ እግዝትነ ማርያም መሐረነ ክርስቶስ በእንተ እግዝትነ ማርያም መሐረነ ክርስቶስ በእንተ እግዝትነ ማርያም መሐረነ ክርስቶስ በእንተ እግዝትነ ማርያም መሐረነ ክርስቶስ በእንተ እግዝትነ ማርያም መሐረነ ክርስቶስ ወተወካፌ ንስሃ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአትየ ወኃጢአተ ኩሉ ህዝብ በማወቅ በድፍረት ባለማወቅ በስህተት ከልጅነት እስከ እውቀት በማዓልትና በሌሊት የሰራነውን የኃጢአት ማሰሪያ ሁሉ እግዚአብሔር ይፍታ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሠረተ ጊዜ ጀምሮ አስተዋሻጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመሥራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ሆኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን